ሰላም ጤና ይስጥልን። በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾች እንደምን አላችሁ? እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ወንዳለ ቢክስ ነኝ። ከዓለም አቀፍ ፋኖ ሚዲያ የዕለታዊ ማለፍ ፋኖ ዜና ጥንቅር ወደ እናንተ አይንና ጆሮ የሚደርስበት ሰዓት ላይ እንገኛለን። ዋና ዋናዎቹን ቀዳሚ አድርገን እንነግራችኋለን። የዓለም አብያተ ክርስቲያናት ህብረት በአርሲ ስለተገደሉ ኦርቶዶክሳውያን የተሰማውን ሐዘን ገልጠዋል። ዛሬም በአርሲና በአካባቢው ግድያና ሀብት ንብረት ዘረፋው ተጠናክሮ ቀጥሏል። በዝርዝር እናስደምጣቸዋለን። የአፋባ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራሉ ማንታባት አንደኛ ኮር ድልን ተቀዳጅቷል። በዛሬው ዕለት የአንደኛ ኮር የጉና ክፍለ ጦር አርበኛ ገብረ መስቀል ደር ብርጌድ ጋፋ ተሻለቃ በቀጠናው ባደረገው ትንቅንቅ ድል አስመዝግቧል። ዝርዝር ይዘናል። የአፋብሃም ምስራቅ አማራ ቀጠና ሜኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር ሻለቃ መሪው በፋኖ ቁጥጥር ስር ሟሉት ሰምቷል። የአፋብሃም ምስራቅ አማራ ቀጠና ሜኒልክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር የምትገኘው ተከዜ ክፍለ ጦር መረጃን በማነፍነፍ የአገዛዙ 61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ የሆነውን በቁጥጥር ስር ማድረግ ተችሏል። እንመለከተዋለን። በአሁኑ ሰዓት ለአማራ ሕዝብና ለሀገር የሚደረግ መስዋዕትነት ተራም መስዋዕትነት አይደለም። ሰው በጠፋበት ዘመን፣ እናቶች በሚቃትቱበት ጊዜ፣ ሴት ልጆች ድረሱልኝ በሚሉበት ዘመን፣ አዛውንት የሚያደርጉትን አተው በሚያለቅሱበት ዘመን፣ ክርስቲያኖች ሰው አውጣልን እያሉ በሚማጸኑበት ዘመን የሚከፈል እንቁ መስዋዕትነት መለኪያ የለውም አሉ አርበኛ መሳፍንት ተስፉ። አርበኛ መሳፍንት ተስፉ መልእክት ለመላው ኢትዮጵያውያን አስተላልፈዋል። ወደ እናንተ ጆሮ እናደርሰዋለን። በድጋሚ ጤና ይስጥልን ውዳማች ተመልካቾች ቀደም ሲል የሰማናቸውን ዝርዝር መረጃዎችና ሌሎችን በማከል በዝርዝር እየተመለከትናቸው ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በአርሲ ዛሬም ኦርቶዶክሳውያን እየተገደሉ ነው። ሀብት ንብረት መቃጠላቸውና መዘረፋቸው ቀጥሏል። ንጹሐንን በጭካኔ የሚገድሉትን አውግዞ ገዳዮችን ወደፍትህ ለማቅረብ የሚደረገውን ጥረት እንደሚደግፍ የዓለም አብያተ ክርስቲያናት ህብረት የገለጸ ሲሆን በአርሲ ስለተገደሉ ኦርቶዶክሳውያን እየተሰማውን ሀዘን ገልጿል። ካውንስሉ ለብፁ ቅዱስ ፓትርያርክ አቡነ ማትያስም የሀዘን ደብዳቤ መጻፉ ነው የታወቀው። በአርሲ ዛሬም ግድያና እገታው ተጠናክሮ የቀጠለ ሲሆን የአገዛዙን አፈ ቀላጤው ች በማገዝ ወደ ቀጠናው ሰላም ነው በማለት የአቀኑ ቲክቶከሮችም የአርሲ ተራራማ ስፍራዎች ለመጎብኘት ሃይኪንግ ቱ አርሲ በማለት እንቅስቃሴ ጀምረዋል። ይህንን ተከትሎ ከፍተኛ ቁጣ ተቀስቅሷል። በአርሲ እየተገደሉ የሚገኙ ንጹሐንን የካደም አርሲ ሰላም ነው የሚል መልእክት ከአገዛዙ ተሸክመው ወደ ቀጠናው ያገኙ በርካታና ታዋቂ የሆኑ ቲክቶከሮች ያደረጉት ጉዞ በብዙዎች ዘንድ ተቃውሞ እየገጠመው ነው። በምስራቅ አርሲ ሲዞን ሆንቄሎዋ በወረዳም የኦርቶዶክሲያን የስንዴ ክምር በእሳት እየጋየ፣ በስፍራው የሚገኙ ኦርቶዶክሲያና ንጹሃኖች እየተጨፈጨፉ፣ ወደ አርሲ ተራራማ ስፍራዎች የተደረገው የሃይኪንግ ወይም የጉዞ ፕሮግራም የአገዛዙ እቅድ አንዱ አካል እንደሆነ ነው ለማወቅ የተቻለው ይህንን ተከትሎ ቁጣ የተነሳ ሲሆን እነዚህ ቲክቶከሮች ያደረጉትን ተግባር በፍጹም ይቅር የማንለውና በታሪክ ተመዝግበው የሚያልፍ ነው የሚሉ መረጃዎች እየተዘዋወሩ ይገኛሉ ውዳማሽ ተመልካቾች በቀጠናው የኦርቶዶክሳያ እና የንጹሐን ጭፍጨፋ ዛሬም ተጠናክሮ በቀጠለበት ሁኔታ መንግስት ያሰማራቸው እንደዚህ አይነት ሰዎች በቁስል ላይ እንጨት የመስደድ ያክል አረመናዊ ድርጊት ተደርጎም

የሜጀር ጀነራል ውባንተ አባተ አንደኛ ኮር በጎንደር ቀጠና ድል ተቀዳጅቷል በዛሬ ሁለት ደር አምስት ቀን የሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር አርበኛ ገብረ መስቀል ደር ብርጌድ ጋፋት ሻለቃ ኮኮብ ሻለቃና ታቦር ሻለቃ በመቀናጀት ከደብረ ታቦር ወደ እብናት ሲጓዝ በነበረ የስርዓቱ ቁጥረኛ ከማለዶ 12 ሰዓት ጀምሮ እስከ እኩለ ቀን 6 ሰዓት ካርባ አካባቢ ልዩ ቦታው ቡሮ ተብሎ በሚጠራው ቦታ ደፈጣ በመጣል የጠላት ኃይልን በሚገባ አስተናግደውታል ከደብረ ታቦር 18 መኪና ጠላትና ሬሽን የጫነ ሲሆን ከብናት የወረዳ አመራር ከአስር መኪና በላይ ታጅቦ ሲመጣ አናብስቶቹ ምን ውስጥ ገባ ብሎ ሲርበተበት እና ነፍሱን ለማትረፍ ሲፍጨረጨር ተመልክተዋል። ተመልክቷል። በውጊያው የተገኙ ድሮችን በተመለከተ አስራ አራት የአገዛዙ ኃይሎች እስከ ወዳኛው ሲሸኙ ከ20 በላይ ደግሞ ቁስለኛው ነው፣ በሁለት መኪና ጭኖ ሙትና ቁስለኛው ነው ወደ ደብረታቦር ተመልሰዋል ተብሏል። በዚህ የተነሳ ቁስለኛውና ስክሬብ ለማንሻት ተጨማሪ የጠላት ኃይል ከደብረታቦር ከተማ ተነስቶ ውጊያ ከተካሄደበት ቦታ በመድረስ በወገን ኃይል ላይ ተኩስ የተከፈተ ከፈተ ሲሆን ነበልባሮቹ ፋኖች የለመደውን የሽንፈት ካባ አከናንበውታል ሲል የብርጄዱ የህዝብ ግንኙነት ኃላፊ አርበኛ በላይ ነው ልብሱ ተናግሯል። በተጨማሪ በዚሁ በጎንደር ግንባር በምዕራብ ጎንደር በሙሴምባብ አካባቢ አውደ ውጊያ ፋኖ ድል ተቀዳጅቷል። ውዳማሽ ተመልካቾች በደባይ ጎንደር ቀጠናና በምዕራብ ጎንደር ቀጠና የተደረጉ የአውደ ግንባር መረጃዎችና የተገኙ አጠቃላይ ድሎችን በተመለከተ የመስክ ሪፖርተራችን ነፃነት ጫን ያለው ተጨማሪ መረጃዎችን ሊያደርሰን በቀጥታ የስ ስልክ መስመራችን ላይ ነው የሚገኘው። በዚህ ቀጠናዎች የተደረጉ አውደ ውጊያዎችና የተገኙ ድሎችን አጠቃላይ አሁን ሁኔታዎች ምን ይመስላል የሚለውን ነጻነት ጫን ያለው መረጃውን ያጋራናል። እስከ ፍጻሜው መቆየት እንድታደምጡን ጋብዘናችኋል። መልካም አመሰግናለሁ። ዛሬ የአምራፋኖ ነው። ብሔራዊ ሰሜን አምራ ቀጠና በላኢዝ የአራተኛ ደጃዝማች ኮር ተከዜ ክፍለ ጦር በታች አርማጮ ወረዳ ከሳንጃ ወጣ ብላ በምትገኝ ሙሴ ባምብ ከተማ በተደረገ አውደ ውያ ስድስት ያገዛዙ ብልጽግና ምስለኔ የሰራዊት ቁስለኛ ሲደረግ አራት ደግሞ እስከ ወዲያኛው ተሸኝቷል። በዚህ በሙሴ ባምብ እንግዲህ የብልጽግናው ጥምር ጦር ኃይል ሕዝቡን ማህበረሰቡን ሰብስቦ እንደተለመደው የሀሰት ትርክቱን ለመንዛትና ከዛም አለፍ ሲል በተዘዋዋሪ የተደራጀው የሚልሻ ያድማ ብተና ዘራፊ ኃይል በማህበረሰቡ ላይ ዝርፊያ እና ሌሎችንም ወንጀሎች ሊፈጽም ታስቦ ወደዚያ በሚንቀሳቀስበት ወቅት የአራተኛ ድጃዝ ማሽኮር የተከዜ የክፍለ ጦር አናብስቶች በደፈጣ የአገዛዙን ብልጽግና ጥምር ጦር ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እንዲደርስበት አድርገዋል። አገዛዙ እንግዲህ በአምስት ወራል ሰራዊት ጭኖ ወደ ሙሴባንብ መጥቷል። ዙያ ሶስት እና ሌሎችም ከባድ መሳሪያዎች ነው ጭኖ ወደ ሙሴባንብ የገባው ነገር ግን የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና ብላይዝ የአራተኛ ደጃ ዝማሽ ኮር ተከዜ ክፍለ ጦር የተውጣጡ ብርጌዶች በጋራ በመሆን የመጣውን የአገዛዙን ብልጽግና ጥምር ጦር ሀይል ወደ መጣበት ሳንጃ ከተማ እንዲመለስና በዚው በሳንጃ ከተማ መሽጎ እንዲቀመጥ አድርገውታል። እንደሚታወቀው ከዚህ በፊት በሳንጃና አካባቢው በርካታ ጸረ ሽምቅ በሚል የተደራጀ ሀይል ነበር። ይህ ሀይል እንግዲህ በተደጋጋሚ በአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ አራተኛ ደጃ ዝማሽ ኮር በተደጋጋሚ ጊዜ ጥሪ ተደርጎለት የፋኖ ኃይሎችን እና ቤተሰቡን መቀላቀሉ ይታወሳል። አሁን ደግሞ በገንዘብ እና በተለያዩ ጥቅማጥቅሞች እየታለለ የአገዛዙ ብልጽግና አሽከር ሆኖ አማራውን የሚያርድ የሚዘርፍ ኃይል አሁንም ድጋሜ እርምጃ ሳይወሰድበት የአማራ ፋኖ ብሔራዊ ኃይልን እንዲቀላቀል አሁንም ጥሪ እየቀረበለት ነው የሚገኝ፣ በኮርና በክፍለ ጦር አመራሮች በኩል። ይህንን ያልሰማው ደግሞ እንግዲህ ልክ እንደ ዛሬው እርምጃ ተወስዶበታል፣ ወደፊትም የሚወሰድበት ይሆናል። በአጠቃላይ ግን በዚህ አካባቢ የፋኖ ኃይሎች ዘራፊ ኃይሎችን፣ በብልጽግና መንግስት ተልእኮ ተሰጧቸው የነበሩትን ሙሉ በሙሉ ማጥፋት ችለው ነበር። ነገር ግን ይህ የፋኖ እንቅስቃሴ በማህበረሰቡ ዘንድ ትልቅ ተቀባይነት በማግኘቱ የብልጽግናው መንግስት አሁንም ከአድማ ብተናና ከሚሊሻ ዘራፊ ቡድን በኮድ እየሰጠ እያደራጀ በተለይ በተሽከርካሪዎች ላይና በሌሎችም የከተማና ወጣ ባሉ የገጠር አካባቢዎችም ዝርፌውና እገታው ተጠናክሮ ቀጥሏል ማለት ነው። ይህንን ደግሞ የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና ብለይዝ በአይነ ቁራኛ እየተከታተለ እርምጃ በሚወሰድበት ላይ እርምጃ እየወሰደ ይገኛል። በአጠቃላይ ግን ከጎንደር ወደ ሁመራ እና ወደ ተለያዩ የወረዳ ከተሞች ተሽከርካሪ ይዘው የሚገቡ ሹፌሮች ወይም አሽከርካሪዎች የፋኖ አባላት ዝርፊያ እንደማይፈጽሙ አሁን ጀምሮ ማወቅ አለባቸው። በኮድ የተደራጁ ፋኖን የመሰሉ በብልጽግና መንግስት የተደራጁ ሌቦች መሆናቸውን ማወቅ ይገባል። ምክንያቱም ማህበረሰቡን ከፋኖ ለመነጠል የሚደረግ ሴራና ተንኮል ነው። ይህንንም ሲሆን በአስቸኳይ ለፋኖ አመራሮችና ለፋኖ አባላት በአቅራቢያው ወደሚገኘው መጠቆም ያስፈልጋል ማለት ነው። በአጠቃላይ ግን ዛሬ በሙሴ ባንብ በተደረገው የደፈጣ ውጊያ ያገዛዙ ብልጽግና ጥምር ጦር ከፍተኛ የሆነ ሰብአዊ ኪሳራ አስተናግዶ ወደ መጣበት ተመልሷል። በቁሳዊ ኪሳራም እንግዲህ ከፍተኛ የሆነ ኪሳራ ደርሶበት ነው የተመለሰው። ሌላው የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በለኤዝ የሜጀር ጄኔራል በባንታባት አንደኛ ኮር ዛሬም በደብረታቦር አቅራቢያ ከፍተኛ የሆነ ድል ተቀዳጅቷል። ከጠዋቱ አስራ ሁለት ሰዓት እስከ ስድስት ሰዓት ከአርባ አምስት ድረስ ከፍተኛውን አውደ ውጊያ ሲደረግ ነው ያለው። ከደብረታቦር ወጣ ብላ በምትገኝ አሙሲትና እስከ እብናት በሚወስደው መስመር ሰፋ ሰፊ ቀጠናን ያካልል አውደ ውጊያ ነው የተደረገው። በዚህ አውደ ውጊያ በርካታ አገዛዙ ብልጽግና ጥምር ጦር ድል የተደረገ ሲሆን አብዛኛው ቁስለኛ በአሁኑ ሰዓት በደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል መግባቱም ተረጋግጧል። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይዝ የሜጀር ጀኔራል ወባንታባተ አንደኛ ኮር የጉና ክፍለ ጦር አካል የሆነችው የገብረ መስቀል ብርጌድ ከፍተኛ ተጋድሎ ስታደርጉላለች። ስድስት ሰዓታትን የዘለቀ አውደውጊያ ነው የተደረገው። በዚያ አውደውጊያም አገዛዙ ብልጽግና እንግዲህ ያላሰበውን የገጠመው በደፈጣ የተጀመረው አውደውጊያ እስከ ጨበጣ ድረስ ከፍተኛ ትንቅንቅ ተደርጎበት በርካታ ሙትና ቁስለኛውን ጭኖ ወደ መጣበት እንዲመለስ ተገዷል ማለት ነው። አገዛዙ ብልጽግና እንግዲህ ተስፋ ከመቁረጡ የተነሳ በከባድ መሳሪያ በዘፈቀደ ወይም ኢላማቸውን በሳቱ በሚተኩሳቸው መሳሪያዎች በርካታ የማህበረሰቡ ሰብል መቃጠሉ አሁንም በማህበረሰቡ ላይ ከፍተኛ የሆነ ጉዳት እየደረሰ መሆኑን የአካባቢው ነዋሪዎች ለግሎባል ፋኖ ሚዲያ መረጃውን አጋርተውናል። ከፍተኛ ምት አስተናግዶ ሲመለስም ያገኘውን እየገደለ ያገኘውነን እየደበደበ፣ እያቆሰለ የተመለሰበት በተለይ የማህበረሰቡን ሀብትና ንብረት እየዘረፈ፣ እያቃጠለ እንደ የቁም እንስሳት በሬና ሌሎችንም በግ ፍየልም እየዘረፈ ወደ መጣበት መመለሱን የአካባቢው ነዋሪዎች መረጃውን አጋርተውናል። የብልጽግናው መንግስት እንግዲህ አማራን ከመግደል ከማሰር እና ሌሎችንም ሰብአዊ ኪሳራዎችን ከማድረስ ባሻገር በሀብትና ንብረቱ በኢኮኖሚ ድሃ እንዲሆንም የተጠና የሀብትና ንብረት የማውደም ስራ እየሰራ ይገኛል ማለት ነው። ይህ የሚሆነው ግን በአውደ ውጊያ አልሳካለ ሲል የአማራን ማህበረሰብ በኢኮኖሚ ድሃ እንዲሆንና በእጅ አዙር በእጃ አዙር ለመግዛት እንዲያመች የሚያደርገው የተንኮል የሴራ መንገድ መሆኑን ሁሉም ሊረደው ይገባል። እንግዲህ ከሰሞኑ የሰብል መሰብሰቢያ ወቅት መሆኑን ተከትሎ በሽንፈት የሚደርስበትን የቂም ቁርሾ በሰላማዊ ዜጎችና በተከመረ የአርሶ አደሩ ሰብል ላይ ቂም ቁርሾውን እያወራረደ ነው የሚገኝ በርካታ ሰብሎችም እንግዲህ መቃጠላቸው ከስፍራው የደረሰን መረጃ ያመላክታል ወንዳለ ለዛሬው የነበረ መረጃ ይመስላል እጅግ አድርጌ አመሰግናለሁ ጎንደር ያለውን መረጃችን አጠናቀነው፣ ሌላኛውን እንሸጋግራለን። የዳግማ ቴዎድሮስ ኮር አርሴማ ላይ በጠላት ኃይል ላይ ጥቃት ፈጸመ። በትላንትና ሁለት ዳር አራት ዳግማ ቴዎድሮስ ጎንደር የበጋሻው ክፍለ ጦር ቃኘው ብርጌድ፣ ታድሎ ብርሃን ክፍለ ጦር ጅብ አስራ ማርያም ብርጌድ እና ጥቁሯ አንበሳ ክፍለ ጦር ቃኘው ሻለቃ መቀናጀት መንዝሮ ላይ ስሙ አርሴማ ከተባለ ቦታ በብርሃኑ ጁላ ሰራዊት ላይ ጥቃት አድርሷል። በጥቃቱ ከፍተኛ መደናገጥ ውስጥ የገባው ሰራዊቱ ቁስለኛውንና አስክሬኑን በመተው ወደ ጠዳ ከተማ ፈርጥጦ ገብቷል። በዚህ የተነሳም ቁስለኛውና አስክሬኑ ለማሳት ተጨማሪ የጠላት ኃይል ከጠዳ ከተማ ተነስቶ ውጊያ ከተካሄደበት ቦታ በመድረስ በወገን ኃይል ላይ ለሁለተኛ ጊዜ ተኩስ የከፈተ ሲሆን ነበልባሎች ፋኖዎች የለመደ የሽንፈት ካባን አከናንበውታል። በአውደ ውጊያው ስድስት ያገዛዙ ኃይል ሲሞት ስምንት ደግሞ ከፍተኛ ቁስለኛ ሆነዋል። መረጃው የአፋባ ሰሜን አማራ ቀጠና በላይ ዘለቀ እዝ ነው። ወደ ሌሎች መረጃዎቻችን እንሸጋግራለን። ውዳማሽ ተመልካቾች የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሜኒሊክ እዝ የላስታ ጀነራል ሳምነው ጽጌ ኮር የሻለቃ መሪው በፋኖ ቁጥጥር ስር አስገቡ። በአፋፓ ምስራቅ አማራ ቀጠና ግዙፉ የላስታ ጀነራል ሳምነው ጽጌ ኮር ስር ተከዘ ክፍለ ጦር መረጃን በማነፍነፍ የ61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ ሆነው መቶ አለቃ በእውቀቱ ምስጋናው ነው። ከድል ወደ ግዳን ወረዳ ሙጃ ማርያም ከተማ በሚወስደው መንገድ ደይንሳ ከተማ ላይ በተከዘ ክፍለ ጦር ፋኖዎች በትላንትና ዕለት አመሻሽ በቁጥጥር ስር ሊውል ችሏል። የግለሰብ ላስታ ወረዳ ኩልመስክ ከተማ ላይ ከዚህ በፊት ስምንት ንጹሐን የረሸነና ያስረሸነ የብዙ ወጣቶችን አካል ያጎደለ የአባውራ ሴቶችን የደፈረ ህዝባዊ መድረክ ላይ በይፋ ኩልመስክ ከተማን ጥቁር አለብሳታለሁ አለሁ እያለ ማህበረሰቡ ላይ ግልጽ የስነ ልቦና ጫና ያደርስ የነበረ ከነጋዴው ብሎም ከማህበረሰቡ ሙስና የሚቀበልና የግል ጥቅሙን የሚያግበሰብስና ፍጹም ስነ ምግባር የጎደለው ጥቁር አማራ ነበር ተብሏል። በቀጠናው እየተደረገ ከሚገኘው አውደ ውጊያ ጎን ለጎን የመረጃና ደህንነት ሰዎች በ አገዛዙ የስልጣን ድልድልና የአገዛዙ ወታደሮች ወታደራዊ መሪነታቸውን በመጠቀም በንጹሐን አማራ ላይ እያደረሱት የሚገኘውን ዘግናኝ ጭፍጨፋ፣ ዘርፊያ፣ አስገድዶ መድፈርና ሌሎችም ጥቃት የሚፈጽሙትን በማነፍነፍና በማሳደድ በቁጥጥር ስር እየዋሉ ይገኛሉ። በእነዚህ አካባቢዎችም ታዲያ ከፍተኛ ማህበራዊ በደል ፈጽሟል የተባለው ይህ የአገዛዙ የሻለቃ ምክትል መሪ በፋኖ መረጃና ደህንነት ሰዎች በተደረገ ጥብቅ ክትትል ሊያዝ ችሏል። የአገዛዙም የወታደራዊ አዛዥ ከተያዘ በኋላ የሚወሰድበትን ወታደራዊ እርምጃ በተመለከተም ተከታትለን ወደ እናንተ የምናደርሳችሁ ነው የሚሆነው። መዳረሻው ድልና ነጻነት የሆነ የአማራ ሕዝብ ሄልናት ለው ተጠናክሮ ይቀጥላል ሲል የአፋ በሃ ምስራቅ አማራ ቀጠና ግዙ ፉላስታ ጀነራል ሳምኖ ጽኬኮር ተከዜ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ ነው መረጃውን ያደረሰው። ሙዳማችሁ ተመልካቾቻችን፣ የምወዳችሁ አማራ ህዝብ ሆይ በልጆቼ መቃብር ላይ ቆሜ ይህንን የአባትነት ጥሪና መልእክት እንድትቀበሉኝ በአክብረው ትጠይቃለሁ ያሉትን አርበኛ መሳፍንት ተስፉን መልእክት ነው ወደ እናንተ የምናስተላልፈው። የምወዳችሁ የማከብራችሁ፣ አንድያ ህይወቴን ለመስጠት የተዘጋጀሁላችሁ የመኖር የሚስጥር የሆናችሁ የአማራ ህዝብ እንዲሁም ኢትዮጵያውያን በሙሉ የከበረ ሰላምታ ይደረሳችሁ ሲሉ የጀመሩት አርበኛ መሳፍንት ተስፉ ከኒያ አብራክ የተወለዱ ልጆቼ የአማራ ህዝብ የመንፈስ ልጆች አርበኛ ጌትነትና አርበኛ ገብረ መስዋዕት የተሰማችሁን ሀዘን ከፍተኛ እንደሆነ በተለያየ መንገድ ደርሶኛል። በእርግጥ አዘኑን የጀግና አባት ለሀገር የቆሙ ልፍጣ ያባት ሁሌ በበረሃና ስደት ሆነና ያሳደገ አባት ሆናችሁ ስታስቡት እጅግ መሪር ነው። ግን ደግሞ ጣፋጭ መሪር። ሁኔታውን መሪር የሚያደርገው ስለ አማራነትና ስለ ሀገር የሚደረግ የህይወት መስዋዕትነት ውስጥ ከአብራክ የወጡ ጀግና ልጆችን በእርጅና ዘመን ያጣ ስትሄድ ነው። ይህ ራስን ለትግል አቅረቡ እንደ መስዋዕት አይደለም። ይህ የጦር ሜዳ ተፋልሞ እንደ መቁሰል አይደለም። ይህ መሸነፍና እንደ ማሸነፍ አይደለም እጅግ ጥልቅ ጀግንነትን የሚጠይቅ እንጂ ሆኖም ግን እኔ አባታችሁ ይህንን መሪር ሀቅ ወደ ጣፋጭነት የምቀይረው ከአባቶች የበወረስኩት ለህዝብ ነፃነት ለእምነት ለሀገር መኖር እጅግ በጣም ጥልቅ ጀግንነትና ቆራጥነት የሚጠይቅ መስዋዕትነት እንደሆነ ስለማምን ነው ብሏል የተከበራችሁ ወገኖቼ ሀዘን ገብቶታል ብላችሁ እንዳታስቡት ምክንያቱም በልጆቼ መስዋዕትነት ውስጥ ሁሌ የሚታየኝ የአማራን ህዝብ ወደ ክብሩ ሲመለስ ነው ሀገር የኢትዮጵያ ከባንዳዎች እጆታ የቀደመው ክብሯ ተመልሶ በአለም ፊት ከፍ ብላ መታየቷ ነው የኢትዮጵያ ህዝብ የሚያምነው እምነቱ በነፃነት አምልኮ የሚመኛትን መንግስተ ሰማያት እወርሳለሁ ብሎ በሙሉነት በሀገሩ ሲኖር ማየት ነው። በአሁኑ ሰዓት ለአማራ ህዝብና ለሀገር የሚደረግ መስዋዕትነት ተራ መስዋዕትነት አይደለም። ሰው በጠፋበት ዘመን፣ እናቶች በሚቃትቱበት ዘመን፣ ሴት ልጅ ድረሱልኝ በሚሉበት ዘመን፣ አዛውንት የሚያደርጉትን አተው በሚያለቅሱበት ዘመን ክርስቲያኖች ሰው አውጡልን እያሉ በሚማጸኑበት ዘመን የሚከፈል እንቁ መስዋዕትነት ነው። መለኪያም የለውም ይላል አርበኛ መሳፍንት። የመወዳቸው የአማራ ህዝብ ሆይ በልጆቼ መቃብር ላይ ቆሜ ይህንን የአባትነት ጥሪና መልእክት እንድትቀበሉኝ በአክብሮት ጠይቃቸዋለሁ ብሏል። በትንንሽ እውነቶች ትልልቅ እውነቶችን አትሽጡ ወይም አትግደሉ። ይህ ማለት ማንኛውም ሰው የሚያነሳ እውነት ይኖረዋል። ለምሳሌ የራስን መለወጥ፣ ለቤተሰብ ቋሚ ገቢ እንዲኖር ማድረግ፣ የግል ክብሩን መጠበቅ፣ የራሱን የትግል ስልት መቀየስ የሚባሉ እውነቶች አሉ። መገንዘብ የሚገባን ግን እነዚህ እውነቶች የሚኖሩት ሀገርና ህዝብ ሲኖር ብቻ ነው። ስለ ሀገር፣ ስለ ህዝብ፣ ስለ እምነት መኖር ከላይ ከተቀመጡት እውነቶች ጋር ሲነጻጸር ትንንሽ እውነት ናቸው። አሁን እየሆነ ያለው ግን በእነዚህ ትንንሽ እውነቶች ትልልቅ እውነትን መግደል ነው። ይህ የአማራነት መገለጫ አይደለም። የአባቶቻችንን ማደር እንደ እንስሳ እንድንኖር አይደለም። ልጄ ጌትነት የተሰዋው እሱ ለትልቅ እውነት ሲኖር ለትንንሽ ነገር የሚኖሩ የባንዳዎች አስተሳሰብ ውጤት ነው ብሎታል። የአማራ ሕዝብ መዳኛ የሆነውን ትጥቃችሁን፣ አንድነትን በወሬ በስሜታዊነት ባለማወቅ በስርዓት አልበኝነትና በራስ ወዳድነት አትናዶት ሲሉ ሁለተኛ መልእክታቸውን አስተላልፈዋል። አማራ ትልቅ ሕዝብ ነው። ትልቅነቱ የመነጨው በአማኝነቱ በታማኝነቱ፣ ነገርን ከስሩ በማየቱ ማስተዋሉ፣ በማገናዘቡና ትልቁን እውነት ይዞ በአንድነት ጥላነት በማሸነፉ እንጂ ሰው ሆኖ በመፈጠሩ ብቻ አይደለም ይላል። ሶስተኛ የተግባር ሰው ሁኑ የሚል ጥርድ ያቀርቧል። በጣም ቀላል መንገድ አትምረጡ። በጣም ቀላሉ መንገድ መናገርና መተቸት ነው። ይህ ለአማራነት አይመጥንም። አማራነትን ለሚያውቁት እውነት በመመነን ወይም በመኖር ነው የሚገለጸው። የወንድምህን ሌብነት ጨዋ በመሆን አሳየው፣ እንዳይሰርቅ ስርዓት በመዘርጋት አግዘው፣ በመምከር አስተምረው እንጂ እንዳይሰይጣን ቆሻሻ ቃላቶችን በመጠቀም አይሆን። ተግባርህ እንጂ ስድብህ እንዳላስተማር አይተኸዋል ይላል እጅግ ከባድና ጥልቅ ጥሪዎችን ያቀረበው አርበኛ መሳፍንት በመጨረሻም የተሰዉ ልጆችን በዱር በገደል ስለ እናንተ የተሰውት ወንድሞቻችሁንና በትግል ላይ ያሉ አርበኞችን የምትወዷቸው ከሆነ የሚከተሉትን ጥያቄዎች በውስጣችሁ ሁልጊዜ አንሱ ይላሉ። የእኔ ልጅ ጌትነት ሌሎች ፋኖች ስለ ወገናቸው ቃል እንደገቡት እናንተ የሚጨፈጨፈው አማራ እንዲድን ምን ቃል ገባችሁ? የእኔ ልጅ ጌትነትና ስለ አማራ የተሰዉ ፋኖች የገቡትን ቃል በማክበር አንደኛ ህይወታቸውን እንደኛ ህይወታቸውን እንዲሰጡ እናንተስ ምናችሁን መስዋዕት አደረጋችሁ? ሲሉ ተጠይቅ ያነሳሉ። ወንድሞቻችሁ በየበረሃው እየተሰዉ እኛ እንደሆነ እንዳንታገል የሚያደርገን ኃይል ከአማራ ህዝብ በልጦ ነውን? አማራ ችግር የመፍታት ጥበብ አጥቶ ነው። አማራ በድርጅትና በአሰራር ስርዓት ብቻ ማሸነፍ እንደሚችል ጠፍቶት ነውን ወይስ በሴት ልጆቹ እጡት መቆረጥ ተደስቶ ነው እነዚህን ጥያቄዎች መልሳችሁ አንድ ኃይል የገነባችሁ እለት የልጆቼን ደም እንደመለሳችሁልኝ እቆጥረዋለሁ ብለዋል አርበኛ መሳፍንት የተከበራችሁ ወገኖቼ እኔ እድሜ ልኬን ስታገል ኖሬ ቀረኝ የሚያጭር ነው በሕይወት እስካለሁ ድረስ ለህዝቤ ራሴ መስዋዕት አድርጌ አቀርባለሁ ለመላው አማርና ኢትዮጵያን የማስተላልፈው ጥልቅ መልእክት ይህ በፈጣሪ አምሳል የተፈጠረን ሰው እየነቀሰ ሰው የሚተከል እምነት የሌለው ሀገር የሚጠላ የሰው ህመም የማያመው በሰው ልጅ ሞት የሚሳለቅ ገድሎ በሬሳ ላይ የሚቀልድ ስርዓት እስካልተወገደ ድረስ የቅደም ተከተል ጉዳይ እንጂ ማንም እንደማይተርፍ ላረጋግጥላችሁ ወዳለሁ ብሏል አርበኛ መሳፍንት። በመሆኑም የአማራ ልጅ ሆናችሁ እና ለግል ጥቅማችሁ ስትሉም ከመንግስት ጋር ሆናችሁ ወገናችሁን የምትገድሉ አማራዎች ሰማይ ዝቅ መሬት ከፍ ቢል አማራ ማሸነፉ ስለማይቀር የእኛ ህይወት ሕያው ሆኖ በወርቅ መዝገብ ሲመዘገብ፣ እናንተ በምትሞቱለት ጥላታችሁ ተገድላችሁ የውሻ ሞት ሞታችሁ ልጆቻችሁ የባንዳ ልጆች ተብለው ሲወገዙ እንዳይኖሩ ከወንድሞቻችሁ ጋር ይቅር ተባባሉና በአንድ ተሰለፉ። የውስጥ ባንዳዎች መርሳት የሌለባችሁ ጀግናን ስትሰዉ ሕያው ታደርጉታላችሁ እንጂ አትገድሉትም። ይልቁንም እናንተ የውሻ ሞት ስለምትሞቱ ጀግናን ጠብቁትና ራሳችሁን ከአደጋ ጠብቆ የሚል መረር ያለ መልእክት አስተላልፈዋል። በመጨረሻም የአማራ ብርቅዬ ልጆች የሆናችሁ ነፍጥ አንስታችሁ በተለያየ መስመር የምትታገሉ ፋኖዎች የአማራ ህዝብ ጣፋን ታበጃችሁ ነው የአማራ ህዝብ ከጎናችሁ በመሆን አለምን እያስደመመ ንቅናቄ ከተደረገበት ከሁለት ዓመት በኋላ ያለው የአማራ ስቃይ የታሪካቸው አካል ነው የሚሆነው። አደናቅፎ የጣላችሁን መንገድ አትከተሉ። ስለሆነም በአጭር ጊዜ ውስጥ አንድ ሆናችሁ እንድትታገሉ በተሰውት ሁለት ልጆቼ ለአማራ ሲሉ በተሰው መላው የአማራ ፋኖ ታጋዮችና በመላው የአማራ ሕዝብ ስም ጥሬን አስተላልፋለሁ። አርበኛ መሳፍንት ተስፉ ሲሉ መልእክታቸውን ቋሽተዋል። እኛም ወደ እናንተ ጆሮ አድርሰናል። ወደ አለም አቀፍ ፋኖ ሚዲያ ቤተሰቦች አርማጅ ተመልካቾች፣ የዕለቱ ማለፋን ዜና ጥንቅራችን በዚሁ ተቋጭቷል። እንዳለ ቢክስ ነበርኩ። መልካሙን ሁሉ በመምኘት በዚሁ እሰናበታለሁ። ቸሪግ ጠመን